40% ብቻ ከፍለው ቤቶን ከተረከቡ በኋላ ቀሪውን 60% እስከ 20 ዓመት ድረስ መክፈል እንደሚችሉ ያውቃሉ። እንኳን ደስ አለው ዲኤምሲ ሪል ኢስቴት የእርሶን አቅም በማገናዘብ ለየት ያለ መፍትሄ ይዞሎት ቀርቧል። በክፍያ ምክንያት ፍጹም ሳይጨነቁ 40%ቱን በሁለት ዓመት ጊዜ ውስጥ ከፍለው ቀሪውን 60% ቤቱን እየኖሩበት ወይም እያከራዩት እስከ 20 ዓመት ድረስ መክፈል እንዲችሉ ለየት ያለ ድል አቅርቧል። ለምሳሌ የሚገዙት ቤት 10 ሚሊዮን ብር ቢሆን 40%ቱን ማለትም 4 ሚሊዮን ብር በሶስት ዙር በሁለት ዓመት ከፍለው ቀሪውን 60% ማለትም 6 ሚሊዮን ብር ቤቱን ከተረከቡ በኋላ እስከ 20 ዓመት ድረስ መክፈል ይችላሉ። እንደ ፍላጎቶም አጠቃላይ ክፍያውን በ8% ቅድመ ክፍያ ጀምረው ቀሪውን በ9 ዙር ከፍለው ማጠናቀቅ ይችላሉ። ልብ ይበሉ። እነዚህ ቤቶች በለቡ መብራት ኃይል እየተገነቡ ያሉ ሲሆን የመጨረሻው ዙር ሽያጭ ላይ ስለሆነ ሳያመልጦ ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ። DMC Real Estate መግባት የምፈልገው ስለ ሌማት ትሩፋታችን ነው። የሌማት ትሩፋት የእርሶ ኢኒሼቲቭ እንደሆነ እናውቃለን። በጣም ብዙ የሀገር ውስጥና የውጭ ሀገር ሚዲያዎችም ሳይቀር አንድ ሺህ ዶሮ ተሰጥቶ እዚች ሀገር ላይ ምን ለውጥ ሊመጣ ነው፣ አምስት ላም ተሰጥቶ እዚህ ሀገር ምን ለውጥ ሊመጣ ነው ሲሉ የነበረበት፣ ግን ደግሞ ኢትዮጵያ ውስጥ ፋንዳሜንታል የሆነ ለውጥ ያመጣ እንቁላል አስራ አምስት ብር አስራ ስድስት ብር ከነበረበት ተመልሶ ወደ አምስት ብር ከሀምሳ ስድስት ብር እንዲሸጥ ያደረገ በጣም ትልቅ እርምጃ የተወሰደበት ወደ ወተት ስንመጣ ከሰማኒያ ብር ሰላሳ ስምንት ብር ድረስ ወደታች ወርዶ ሲሸጥ የነበረበት ነበር የኔ ማቱ ረፋታችን በጣም ብዙ እናቶችን በጣም ብዙ ወጣቶችንም ያሳተፈ ፕሮግራም ነበር በመላው ሀገሪቱ ግን አምና በዚህ ሰዓት የተከበረው ፓርላማችን ከቀረበለት ሰነድ አንዱ የመኖ አምራቾች ላይ ቫት እንዲከፍሉ ወይም ተጨማሪ ታክስ እንዲከፍሉ የቀረበ አዋጅ ነበረ የአዋጅ ሙሉ ለሙሉ ጸድቆ ወደ ስራ ከመገባቱ በፊት ነጋሪ ጋዜጣ ላይ ከመታተሙ በፊት 3500 ብር የነበረ መኖ 7400 ብር ገባ፣ ኢሚዲየትሊ ማለት ነው። በጣም ብዙ አምራቾች አፎርድ ማረግ አቃታቸው፣ መኖ መግዛት አቃታቸው። እዚህ ከተማ ውስጥ ይሰሩ የነበረ ዶሮቻቸውን ሸጡ፣ ብዙ ነገሮችን አደረጉ ማለት ነው። ችግር አለበት። እንዴት ፕሮዳክቲቭ መሆን አለብን የሚል ጉዳይ ማሰብ መስራት ይጠይቃል። አምስተኛው የማገልገል ችግር ነው። ሰርቪስ እኔ ገርመኛል ሰሞኑን ስናገር ነበር። ሰው ተነስቶ እንደፈለገ ሲናገር የት አገልግለህ ነበር ብሎ የሚጠየቅ ባህል የሌለው ህዝብ ነው። ይሄ አሜሪካን ሀገር፣ ራሱ ካላገለገለ ልጄ ወታደር ነበር፣ እህቴ ወታደር ነበረች እያለ ይመካል። አዘ ፋምሊ ሰርቭ አርገናል ብሎ መሪ እንኳን ሲወዳደር አባቴ አርበኛ ነበር፣ ወንድሜ እንደዚህ ነበር ይላል እዚህ ሀገር አንድ ቀን አገልግሎ የማያውቅ ሰው ሁሉ እንደፈለገ፣ ስራ ምን ችግር እንዳለበት የማያውቁ ሰዎች ናቸው። ስለ ስራ ነው የሚናገሩት። ስራ መከራው እንደምታውቁት? ያን አያውቁም። የሌላው ሰው ቁጭ ብሎ የሚናገር ምንም ችግር የለውም። የአመለካከት እስካልተፈታ ጊዜ ድረስ የምናስባቸው በርካታ ጉዳዮች እንዳሻ ነው ላይፈቱ ይችላሉ። እነዚህን መሰረታዊ ጉዳዮች ከተገነዘብን ችግሮቻችንን ከተረዳን በኋላ ዛሬ ከተነሱት አንዳንዶቹን መልሻ፣ አንዳንዶቹን እንዳላችሁት ተወያይተን የእቅዳችን አካል እናደርጋለን። ብዙዎቹ ይፈታሉ። የመጀመሪያው ቡና ሚኒስትሪ ይሁን ላሉት በየቀኑ በእያንዳንዱ ቀን ማታ ማታ የቡና ኤክስፖርት ቀጥታ ሪፖርት እቀበላለሁ። በየቀኑ ለምሳሌ ዛሬ የዚህ ወር ዛሬ ጠዋት የነበረው 55.3 ሺህ ቶን የወጣው በዚህ ወር ቡና ያገኘ ነገር የዚህ ወር 375 ሚሊዮን ዶላር። ዋነኛ ስራዬ ነው በየቀኑ። ሚኒስትርም ሆነ ኮሚሽንም ሆነ ኤጀንሲም ሆነ እስከሰራው ድረስ ትርጉም የለውም። ነገር ግን ወርቅ የግንቦት ወር ብቻ 419 ሚሊዮን ያገኘ ነው። ቡና 375 ነው። ስለዚህ መጀመሪያ ሚኒስቴር መሆን ያለበት የወርቅ ሚኒስቴር ነው ማለት ነው። በዛ ከሆነ ግን ሁለቱም መሆን የለባቸውም። ሁለቱም ምን ያለ ሁለቱም ፕራይቬት መሆን ያለባቸው የእኛ ሄዴክ መሆን የለባቸው እና አደረጃጀት ወሳኝ ነው፣ ያስፈልጋል ግን ዋናው ትኩረት ሰጥተን ካልመራ ነው ውጤት ሊመጣ ስለማይችል የመረጃ ችግር የቅርበትና የሊደርሺፕ ችግር እንዳለ አታስቡ። በጣም በቅርበት ነው የምንመራው። ለዛም ውጤት የመጣው በአዋጁ ብቻ አለ የመጣው በቅርበት ስለተመራ ነው። ሕገወጥነት ከዚህ ጋር ተያይዘ የተነሳው ኢትዮጵያ ውስጥ ሕገወጥነት አታሎ መውሰድ አታሎ መጎዳት አይደለም አታሎ መቀማት ነጋዴው ሀብታሙም ይሁን ባለሥልጣኑም ይሁን ተራ ሠራተኛውም ይሁን የሆነች ነገር ማለፍ ማታለል፣ ብልጠት አድርጎ ነው የሚወስደው። በዚያ ምክንያት ብዙ ሕገ ወጥነት አለ። ኮንትሮባንዱ ቁጥር ስፍር የለውም። ነዳጅም ብቻ ስላነሳችሁ ነዳጅ እኛ እናመርትም፣ እንደምታቆጥ እስካሁን ባለ ሁኔታ ገዝተን ነው የምናመጣው ገዝተን ስናመጣ ደግሞ ሕዝባችን እንዳይጎዳ ብለን ሰብሲዳይዝ እናደርጋለን። ብዙ ሰብሲዲ አለ። እኛ ሰፈር በሙሉ በጣም ውድ ነዳጅ በሙሉ ጎረቤቶቻችን አይወዳደርም። አንዳንዱ ከጥፍ በላይ ሚሸጥ አለ። የእኛ ሰዎች ለኢትዮጵያውያን ተብሎ በሰብሲዲ የገባውን ነዳጅ አስበውና አቅደው ወደ ሁሉም ጎረቤት ያወጣሉ፣ ወደ ሁሉም በዚያ መሐል ተጎድታችሁ ይሆናል። እናንተ ግን ችግር ደሞ አለኛ አይገጠመን። ሰብሲዳይዝ አድርገን በዶላር የምናወጣው ነዳጅ ኢትዮጵያን ሳይሆን ጎረቤት ሀገራት እየጠቀመ ስለሆነ ሁለት ነገር መሆን አለበት። ነዳጅ እንዳይወጣ የምጠብቁ ደግሞ የምትጠቀሙ ነው መሆን ያለባችሁ። ይሄ በሁሉ ወርቅ እንደዛ ነው፣ የቁም ከብት እንደዛ ነው፣ ስንዴ እንደዛ ነው። ማጭበርበር እውቀት ስለሆነ ልክ እንደ ኢኖቬሽን ነው። የጋራ ህልም የጋራ ራዕይ የሌለው ሀገር እንደዚያ በአጭር ባጭር መዳጅ ንግድ ሚኒስቴር ኮምፕሌንቱን ሰምቷል። ሴሌክቲቭሊ የኛን የእኛን ስጋት በሚቀንስ መንገድ ይፈተዋል የሚል እምነታለኝ አለ። ፎሎ አደርጋለሁ። አዋጅ አዋጅ በሚመለከት የንግድ ምክር ቤትም፣ በኋላ ደግሞ ከሴቶች ጋር የተነሳውን እሱ እናያለን፣ አይተን ምላሽ እንሰጣለን። የፋይናንስ አቅርቦት በሚመለከት ሁለት ነገር ባላንስ ቢደረግ፣ በአንድ በኩል በለውጡ ማግስት እኛ ስንመጣ 80 75% ገደማ የባንክ ብድር የሚበደረው መንግስት ነው። እናንተ አልነበራችሁም። ይህ እውነት ነው። ቦንድ ነበር፣ ታውቃላችሁ። 27% ቦንድ ነበር። ብድር ለፕራይቬት ሴክተር አይሰጥም። አሁን ቢያንስ ቢያንስ 80 እስከ 85 ፐርሰንት ብድር ለፕራይቬት ሴክተር ይሰጣል። ይሄ ጥያቄ የለውም። መንግስት ስለቀነሰ ብድሩ ማለት ነው። ያም ሆኖ እናንተ እያደጋችሁ ስለሆነ ፍላጎታችሁም ሥራችሁም እየሰፋ ስለሆነ የሚቀርበው ገንዘብ ግን በቂ አይደለም። እኔ ተዳፈርክ ባትሉኝ እዚህ ካላችሁ ሰዎች ባለፉት ሰባት ዓመታት ሀብቱ ቢያንስ አንድ ጥፍ ያላደገ ሰው አስር ሰው ያለ አይመስለኝም። ሁሉም ሰው እየጨመረ ነው። ግን ሲፈጥረን ኮምፕሌን ማድረግ ነው። የእያንዳንዳችሁ እናትና አባት የእናንተን ኑሮ አልኖሩም አልኖሩም። ለእናንተ ብዙ ነገር ቀሏቸዋል። በእርግጥ ሰርታችሁ ነው ደክማችሁ ነው። እናንተ አመስጋኝ ስትሆኑ እንሰራለን ለራሳችንም፣ ለትውልድም ለሀገርም ስትሉ ሌላውም እናንተን ሲከተል ነበር በጣም መልካም የሚሆን በየሴክተሩ ግን ሰው በመልካም ቃል የሠራውን ስራ ለማመስገን ፍላጎት የለውም። ብዙ ጥያቄዎች የተሞላ ነው። ለምን ካመሰገነ፣ ስራ ጥሩ ነው ካለ፣ ገበያ ጥሩ ነው ካለ፣ ገቢ ጨምርብኛሉ ስለሚያስብ በቃ የምናያቸው መልካም ነገሮች እያደነቅን የጎደለ እየሞላ ለመሄድ ያልፈለግነው ለምንድን ነው ብለን መመርመር ያስፈልጋልና ፋይናንስ ላይ መለከት የምናስተካክለው ለኢንዱስትሪ ስንት ፐርሰንት ለግብርና የሚለውን ተወያይተንበታል። አሁንም ችግር ያለ ይመስለኛል። እናያለን እሱ መልሰን ባንኮች ግን በሚመለከት እዚህ ያለ ሰው ቢያንስ ሃምሳ ፐርሰንት ቢያንስ ቢያንስ ሃምሳ ፐርሰንት የባንክ ባለቤት ናቸው። የእናንተ ባንክ ምን እያደረገ ነው ነው ከእናንተ ውስጥ የባንክ ሼር አይደን ነው የቁጥራችሁን አላውቅም። ቢያንስ ግን 20 ፐርሰንት እዚህ ያለ ሰው የባንክ ሼር አለበት። ባንክ ኦነር እናንተ ናችሁ። ባንኮች ማስተካከል ያለባችሁ እናንተ ናችሁ። አራጣ አበዳሪ አትሆኑ ብላክ ማርኬት ነጋዴ አትሆኑ ብላችሁ ማድረቅ ያለባችሁ እናንተ ናችሁ። ባንኮች መፈተሽ አለባቸው። ለዚህ የከፈትነው ባንክ ስርዓቱ ዘግተን ዘግተን ስላላዋጣ እንዲወዳደሩ የከፈትነው ለዛ ነው። እስካሁንም ባሰብ ነው ልክ አልተከፈተም። እንሰራበታለን። ፋይናንስን በሚመለከት ለሴክተር ለኢንዱስትሪ ለግብርና እያል እናጠናለን። ሁለተኛ ደግሞ በውድድር የተሻለ ሰርቪስ እንዲሰጡ ለማድረግ እንሞክራለን። ማገልገል ላይ ችግር አለ። በየወረዳው ችግር አለ። አመራር ችግር አለ። ምንም ጥርጥር የለውም። በጣም ብዙ ሰው ስለሆነ ያለው እኛ ውስጥ ቶሎ ብሎም ሀብታም ለመሆን የገባ ብዙ ሰው አለ። ሳይችል በሆነ በሆነ መንገድ የገባ ሰው አለ እና ሲወጣ እንዳያቁ ጠላት ነው የሚሆነው። ነበርኩ አቃቸው፣ አሉ አብሬያቸው፣ እንደዚህ ናቸው እያለ ይቀጥፋል። የታሰረም የሚሆን የሸሸ እንደደገፈ ነው። አትችልም ዞር በል ሲባል ነው ሌላ ከለር የሚያወጣው እንጂ ባለበት ሰዓት ምን ሰምቻል አቅም ከማንም ሰው ወጥቶ ቢናገር ቢከራከር ቢያጥላላት ችግር የለውም። ግን የማገልገል ችግር አለብን። እንኳን ለማገልገል ለምንድን ነው ማታ ማታ ስራ የምታየው? ይህ እኮ የጠቅላይ ሚኒስትር ባህሪ አይደለም የሚል እኮ ብዙ መካሪ ነው ያለው። ነውር ይመስለዋል ስራ ማየት። መደበቅ ትክክል ይመስለዋል። ስራ ማየት ግን ነውር ይመስለዋል። እዚህ አገር ደግሞ እንዳያችሁት፣ ካላያችሁት ስራ አይሰራም። አይሰራም ስታይ ውስጥ ትከታተሉ ነው ስራ የሚሰራውና፣ ማገልገል ችግር አለብን። ሁሉም ጋር ያለ በሽታ ነው። እኛ እንደ መፍትሄ ያመጣ ነው ኦቶሜሽን ነው መስሎብ። አብዛኛው ሚኒስትሪ እየገባ ነው ወደ ኦቶሜሽን አሁን ሁሉም ክልሎች፣ ለምሳሌ አርባ ምንጭ፣ ሐዋሳ ብዙዎች ዋና ዋና ከተሞች ባህር ዳር፣ ጎንደር፣ ጅማ እየጀመሩ ነው፣ የተዘጋጁ ነው ያሉት። እንደተባለው አብዛኛውን ሰርቪስ ቨርቹዋል እናደርገዋለን። ሌብነት ይቀንሳል፣ ኤፊሽንሲ ይጨምራል። በዚያ መንገድ ነው የፒቲ ኮራፕሽን ለመቀነስ እየሞከር ነው ያለ ነው። ጠያቂ ሁለት ነገር አንስተዋል። እዚህ አካባቢ ያነሱት አንደኛ በፍጥነት ኦቶሜሽን በሀገር ደረጃ ቢሰራ አሉና፣ እዛው ላይ ያሉ በዚህ በዚህ ጉዳይ ደግሞ ታክስ ቢቀንስ አሉ። እንደሱ አይሰራም። ብር ከሌለ አይሰራም። ህንፃ ይፈልጋል፣ ኮምፒውተር ይፈልጋል፣ ማሰልጠን ይፈልጋል። በእናንተ ብር ነው የሚሰራው። በአንድ በኩል መሰብሰብ አለብን፣ ግን ሳንሰርቅ ስራ ላይ መዋል አለበት። ያ ነገር እንዲያ ከሆነ ነው የዘመነ ነገር መፍጠር የሚቻለው። ኦቶሜሽኑ እናፋጥናለን፣ አቅም በፈቀደ መጠን ሌብነት በኦዲት የተነሳውን በደንብ እንፈትሻለን። በሁሉም ሰፈር በቃ መስረቅ፣ ማጭበርበር፣ መቅጠፍ ልማድ ነው እና እኛም ጋር ኦዲተሮች፣ አንዳንድ ኃላፊዎች እንደዛ የሚያደርጉ ይኖራሉ። በቅርቡ በሚዲያ እንደተናገርኩት አሁን እርግጠኛ ሆኜ የምነግራችሁ መንግስታዊ ሌብነት ግን የለም። መቶ ፐርሰንት እርግጠኛ ነኝ። በዚህ እኛ የምንለምናትን የምናገኛትን፣ መቶ ፐርሰንት የምናውለው ኢትዮጵያ ላይ ነው። መቶ ፐርሰንት ለምሳሌ ለምሳሌ እዚህ እኮ አዋሬ የተቀየረበት መንገድ በቂ ማስረጃ እኮ ነው። በቂ ማስረጃ ነው። የግል ገንዘቤ ነው። መጽሐፌ ሰራው ሸጥኩ። እንደ ማንኛውም ነጋዴ እንደናንተ የሚከፈል ታክስ ካለ ከፍላለሁ። የቀረቡ ለልጆቼ መቆየት ያለበት ግን እኔም ማምነው ያን መጽሐፍ እናንተ የገዛችሁት እኔ እዚህ ስለሆንኩ ነው እንጂ ጥሮታ ብወጣ አጠራጠራለሁ። እነዛ መዛታቸው ነው፣ ያን ስለማቅ የገዙት ወንበሩን ነው፣ መልሶ መሄድ አለበት በሚል ሂሳብ ነው እንጂ የራሴ ስራ ነው። ይሄ ሁሉ ሰው በሺ የሚቆጠር ሰው፣ 3000 ገደማ ሰው ነው። ፋሚሊ በፋሚሊ ደረጃ ቤት ያገኘው በነፃ ሁሉም ሰው በዛ መንገድ ማገልገልን ከመረጠ ብዙ ነገር መቀየር ይቻላል። በእኔ እምነት ብዙዎቹ በቅርብ ርቀት ያሉ ሰዎች እንደዛ ናቸው። ሌብነቱ ግን 50 ፐርሰንት ያለው እናንተ ጋር ነው፣ በትንሹ 50% ሀብታም መሆናችሁን ለማሳየት በር ቀጠሮ እንዲከፈትላችሁ ስለምትፈልጉ ገና ለእብነት ያልተለማመዱ ወጣቶችን ሳይቀር የምታለማመዱ ግን እናንተ ናችሁ። ይህን መካድ አይቻልም። እናንተ ካልሰጣችሁ አሁን ለምሳሌ ገቢ ላይ በገቢዎች ብቻ ሳይሆን በእኔ ኦፊስ የሚመራ ስትሪንግ ኮሚቴ አለ፣ ብዙ ሚኒስትሮች ያሉበት ስልክ አለ። እስቲ እውነት ከልባችሁ ከሆነ ፒቲ ኮራፕሽን ስትጠየቁ ደውሉልንና አስር አስር ሰው እጅ ከፍንጅ የሚያዝና ታያላችሁ ሰዎቹ ስራ ሲሰሩ። ከዛ በኋላ የሚያስቸግራችሁ ሚኒስተር ካለ እስቲ አንድ ሰው ማስረጃ አይስጠኝና አንድ ሳምንት አላቆየውም። አምጡ ግን ማስረጃውን። ማስረጃ ማስረጃ በሌለበት ግማሹ በዘር ግማሹ በሃይማኖት ግማሹ በሰፈር ሰው ለማጥላላት የሚያደርገው ነገር ደግሞ ለውሳኔ ጠቃሚ አይደለም። ካገዛችሁን፣ ከተጋገዘን በእርግጠኝነት ብዙውን እንቀነሳለን አትስጡ። አቃሉ ያስቸግራችኋል። ለስራ ቀድማችሁ ጠቁሙ። አብረን የሚያዛቸው አስር ሰው ከያዝ እየፈራ ይሄዳል ማለት ነው። ጥንቃቄ የጨመረ ይሄዳል። እናንተ ሳትጠቁሙ እየሰጣችሁ እያመቻቻችሁ እኛን ደግሞ ሌሎቹን ለዩ ካላችሁ ብቻችን አንችልም። እንተጋገዝና ባናጠፋ እንኳን እንቀንሳቸው ያለ ማለት ዝግጁ ከሆናችሁ በእኛ በኩል ዝግጁ ስልክ እንዳለን ይታወቃል። ከቸገራችሁም ተጨማሪ እናወጣለን ቀድማችሁ ንገሩን። ልዩ ቲም እናዘጋጃለን፣ አብረን እንይዛለን፣ እርምጃ እንወስዳለን። እንደሱ እያደረግን ቢያንስ አይን ያወጣውን ሌባ ትንሽ ረገብ እናደርገዋለን። በዛ መንገድ እየፈታን ብንሄድ ነው ጥሩ የሚሆነው። እኔ ያለኝ አጠር ያለው መልስ እሱ ነው። ኢ ሰርቪስ እናስፋፋለን። ብቃት የሰራተኛ ብቃት ላይ የሚመለከት ሁለት ነገር ታሳቢ ቢደረግ፣ አንደኛ የእኛ ኤጁኬሽን ሲስተም ኢንዱስትሪው የበቃ ሰው ሊያወጣ አይችልም፣ እንዳትጠብቁ እሱ ነው። አንዱ ማስተካከል ያለብን ሶስተኛ አራተኛ ዓመት ሲደርሱ የግድ ኢንዱስትሪ ውስጥ ገብተው ካልሰሩ የክላስሩም ብቻ መያዝ የለብንም ብለን ጀምረናል። እናስፋፋዋለን። እሱ እደ ጥበብም ይሁን ጋራጅም ይሁን ሌላም ቦታ ተማሪ ሊመረቅ ከሆነ አንድ አመት ስድስቶ ማገልገልን እንዲማር ማድረግ አለብን። ቢኮዝ በክላስ የሚሰጠው ትምህርት ብቻውን በቂ ስላልሆነ ጀምረናል። እናስፋፋለን። እሱ ግን እናንተ ናችሁ ዋና አስተማሪዎች ሰው ለመማር ዝግጁ ሆኖ እናንተ ጋር ከመጣ በኋላ እናንተ ናቸው አስተምራችሁ ሰው ምታደርጉት እንጂ የኛ ትምህርት ስርዓት አሁን ባለው ሁኔታ ትንሽ ውስንነት አለበት። ተጋግዘን እሱንም ማዘመን ይቻላል። ኤንኩአይ ላቦራቶሪ ላይ፣ ኳሊቲ ላይ፣ ስታንዳርድ ላይ በጣም ጥሩ ስራ እየሰራ ነው። አላያኩት ይሆናል። እናንተ ግን ከሚያኮሩ ስራዎቻችን አንዱ እሱ ስለሆነ የተገነባ ነገር አለ፣ መጠቀም ያስፈልጋል። ሎጂስቲክስ መንገድ እዛ ቢገነባ ባቡር ቢገነባ መብራት የተባለው በሙሉ ትክክለኛ ኮንሰርን ነው። ዋናው ችግራችን ሎጂስቲክስ ነው። ግን አሁን ያለን አቅም ውስን ስለሆነ ትንሽ ጊዜ ይፈልጋል፣ ጊዜ ይፈልጋል። ባቡር ስንዘረጋ መንገድ ስንዘረጋ ሪሶርስ ያለበት ቦታ ዘርግተን ሪሶርስ ለማውጣት አይደለም። ኢኮኖሚ ቲንኪንግ አይደለም፣ የነበረን ፖለቲካ ነው። ፖለቲካ ስለሆነ ብዙ ጣጣ ትቶብናል። ለምሳሌ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 ኢንዱስትሪያል ፓርክ አስራ ሶስት ገደማ አለን አስር ይጨረስ እያለን ሁሉም በዳ ነው። እዳቸውን መክፈል ገና አልጀመሩም። ታስታውሱ ከሆነ ለውጭ ባለሀብት ለኤክስፖርት ተብሎ ሼዶቹ ሰምታችሁ ይሆናል። ይሄ ከውጭ ባለሀብት አነስተኛና ጥቃቅን አንድ ሚሊዮን ሁለት ሚሊዮን ብር ይዞ መጥቶ ዘሆል ሼድ ይዟል። ታክስ ከእናንተ በላይ ሌባሱ ነው። አገሩ ነግዶ አያውቅም። አነስተኛና ጥቃቅን ነው እሱ ይሰገሰግና ዘሆል ሆል ንግድ ስርዓቱን ብላክ ማርኬቱን ያው እንደምታውቁት ያደርጋል። ለዚያ ነው ኢንዱስትሪያል ፓርክ ለሎካል አምራቾችም ይሰጥ ለሚወሰን ነው። ግን አሁን ትርፋማ ቀርቶ ራሱን ያልቻለ ኢንዱስትሪያል ፓርክ እያየን ሌላ ኢንቨስትመንት አናደረግም። ፕራይቬት ሴክተር ግን እናበረታታለን አሉኮ የሚገርም የሚገርም የሚገርም ኢንዱስትሪያል ፓርክ የሠሩ ሰዎች አሉ። ከኛ ፓርኮች ያላነሰ።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 ወሬ ይበዛው ግን አሁንም ቢሆን ሰላም በጣም በጣም አስፈላጊ ነገር ስለሆነ ተባብረን ብንሰራ ጥሩ ይመስለኛል ኬላዎች ሁለት ችግር ነው ያለው ኬላ ላይ እንዴት እንደምናደርግ እንዴት እንደምታግዙን እናያለን አንደኛው ችግር ከሞያሌ ለምሳሌ ሀዋሳ ድረስ አስር ኬላ ቢኖር ኤግዛምፕል ነው ከሞያሌ ጀምሮ በአይሱዙ ስር በምናምን መኪና ስር ተነስቶ ወይ ወርክ ወይ ክላሽ ወይ ጥይት ተበይዶ ነው ተበይዶ ተጭኖ ይመጣል። ምንም ኬላ ከሌለ በየቀኑ አዲስ አበባ ብዙ ፈንጅ ብዙ ቦምብ ይገባል ማለት ነው። ለእናንተ ኢዚ ይሆናል፣ ግን ሰው ይቀጥፋል። እንደዚህ አይነት ኮንትሮባንድ እና መሳሪያ ደግሞ እንዳይዘዋወር ኬላ ሲባል የሚቀመጠው ሰውዬ የኮቴ የምናምን እያለ ያስከፍላል። ክፍያ የሌለበት ግን ፍተሻ የሚደረግበትን መንገድ እንዴት እናመቻች የሚለውን አብረን እንሰራለን። ከትምህርት ስርዓት ጋር ተያይዘን ተነሳው እንፈትሸዋለን። ችግሮች ይኖራሉ። ፈትሸን የሚስተካከል ጉዳይ ካለ እናስተካክላለን። በደንብ ኖት አድርጌያለሁ። ከሴክተሩ ጋር እንወያይና ለማሻሻል እንሞክራለን። ዲፕሎማሲው ብራንዲንግ በሚመለከት እንደሚቀረን ገብቶን ተወያይተንበታል። ስልጠናም ሰጥተናል። ዘሆል ዲፕሎማሲያችን ኢኮኖሚ ተኮር እንዲሆን ተግባብተናል። የማንም ዲፕሎማት ዋነኛ ስራ ገበያ ማፈላለግ ነው። ዋነኛ ስራው እናንተን አስተባብሮ ኢንቨስት እንድታደርጉ፣ ለምሳሌ ኬንያ ያለው ሰውዬ ኢትዮጵያውያን በዚህ ሴክተር ኢንቨስት ቢያደርጉ ያዋጣቸዋል ካለ እናንተን አግዘን ማስገባት ነው ወደዛ። እና ችግሩ እውነት ነው። ተወያይተናል፣ ሰልጥነንበታል። ተቋሙን እያሻሻሉን ስንሄድ ይፈታል። የክራይሼድ አምራች እና አስመጪ መካከል ያለውን ብዙ ችግር ስላለብን ጊዜ ስጡን። እኔ ይኸው በደንብ ለምሳሌ አምስት ዓመት ያላችሁት አምስት ዓመት ካልሆነ ሰዎቹ ይወጣል ወይ ከዛ እንደዛ የተመቸው ሰው ያድጋል ወይ እንዴት አድርገን ነው ግራጁዌት እንዲያደርግ የምናደርገው የሚለውን ጉዳይ እናያለን። በተለይ እህቴ ያነሳችው የሚገጣጠም የሚጠግንም ሚሊያ አሰራር ያለን እናያለን፣ እንፈትሻለን። ግብዓት አቅርቦት ጋ ተያይዘው በሁሉም ኢንዱስትሪ መኖን ጨምሮ የቫሊዩ ቼን የማስተሳሰር ችግር ስላለብን አንዳንዱ ምርት እዚሁ እያለ እኛ ከውጭ ስለምናስገባ መኖ፣ ለምሳሌ እኛ ኤክስፖርተር መሆን ሲገባን የመኖ ችግር ሊነሳ አይገባውም። ማምረት እንችላለን። መኖ የሁሉንም እንዴት እንደሚፈታ እናያለን። ከሌማት ጋር እህት ያነሳ እንዴት ሰምቼዋለሁ። ኮምፕሌንቱን እናያለን፣ አይተን መፍትሄ እናበጃለን። በእኛ በኩል አንዳንድ ህጎች ሲወጡ አንደኛውን በር ይዘጋሉ፣ ሌላ ደግሞ ችግር ይፈጥራሉ። እየተማር እሱን ደግሞ ኢንሃንስ እያደረግን እንሄዳለን። ጨርሰን የምናውቀው ነገር ስላልሆነ እየተማር ነው የሚቀየረው ነገር። እየው የሀገር ውስጥ መጠቀም ይሄ ባልሰለጠነ አለም በጣም ከባድ ይመስለኛል። ምክንያቱም አሁን እዚህ ያለ ሰው ከለበሰው ሱፍ ስንት ሰው ነው የሀገር ውስጥ የለበስከው ቢባል አላቅም፣ ስንቱ ደፍሮ ከሀገር ውስጥ እንደሚል። እዚህ የሚሰራ ነገር ሁሉም ይረራ ይመስለንም? እዚህ ያለ ችግር ነው የሆነው። ሆኖ ግን ሱፉም እዚህ ይመረታል፣ በጣም በርካታ ምርቶች አሉ። በአዋጅ አይደለም ሁላችን ካኪ እንልበስ አንልም፣ አሁን ዘመን ተቀይሯል። ግን ኮንሽየስሊ የሀገር ምርት መጠቀም በጣም አስፈላጊ ነገር ነው። በመዝጋት ሳይሆን ኮንሺየስኑን የሀገር ምርት ብንጠቀም አንዱ የአንዱን እየገዛ ገበያ ያሳልጥ፣ ያዋጣል። እናስተምራለን፣ እኛ እንጠቀማለን። እንደዛ በሂደት እየተፈታ መሄድ ይመስለኛል። ከፕሮፐርቲ ታክስ ጋር የኢንዱስትሪው ይታያሉትንም እናያለን። ሳናቅ ስተን ከሆነ እናያለን። ታክስ መከፈል አለበት፣ ጥያቄ የለውም። ግን ኢንዱስትሪን ከሱቆች ጋር አድርገን ከሆነ ፈትሸን እናስተካክላለን። አብዛኛውን ግን ሚኒስትሮች ኖት ስለወሰዱ እናያለን። አንድ በአንድ ባላችሁት ልክ ነው ጉዳዩ፣ ወይስ የተደበቀ ነገር በውስጡ ችግር አለበት የሚለውን ፈትሸን መልሰን በየሴክተራችሁ ኢንፎርም እናደርጋችኋለን። አብዛኛው የእቅዳችን ግብአት ይሆናል። አንዳንድ የማይፈቱ ጉዳዮች ካሉ ያልተመቸ ነገር አለ ማለት ነው። እንደዛ አስባችሁ ኔክስት እንወያይ፣ ደግመን ልናነሳው እንችላለን። አብዛኛው ግን የፈለግናችሁም የምናወያያችሁም ለዕቅድ ግብአት ነው። ምንድን ነው ያሉ ኮንሰርኖች እንስማቸው ብለን ስለሆነ አብዛኛው ነገር የዕቅዳችን አካል ሆኖ የሚታይ ይሆናል። ከሞላ ጎደል በሞቱ መሰረት እኛ ተወያይተን ምንፈታውን ለመፍታት ጥረት እናደርጋለን። እኔ ያለኝ ሜሴጅ የመጨረሻው የጋራ ራዕይ ይኑረን። እናንተም አርበኞች ናችሁ፣ እኔም አርበኛ ነኝ። እኔም ለግሌ ብቻ አልሰራም፣ እናንተም ለግላችሁ ብቻ አትሰሩ። ሁላችንም ተባብረን ለጋራ ጉዳይ ከቆም ሀገር ያተርፋል፣ እኛ እናተርፋለን፣ ትውድ ያተርፋል። ያተረፈ ትውድ ደግሞ ይሸጋገራል። በጋራ ብናስብ ጥሩ ነው። ሁለተኛው ሀገራችሁን ብታቁ፣ ኢትዮጵያን ጠንቀቃችሁ ብታቁ እድልና ፈተናዋን ለማወቅ ጸጋና እዳዋን ለማወቅ ያግዛቸዋል። በውስጡ ያለው አውቀን እንድንቆጭ አብረን እንድንሰራ እንድንተጋገዝ ስለሚያደርግ ሀገራችሁን ለማወቅ ፈተናዋን ለማወቅ ችግሯቿን ለማወቅ እዳዋን ለማወቅ ብትጥሩ ጥሩ ነው። እንደዛ ካደረግን ለጠላት አንገዛም። ለረዥም ጊዜ ለውጥ አንዳንዴ ሚመር መድኃኒት መዋጥ ግዴታ ለመፈወስ ሲባል ቢመረንም እንውጣለን። ያን ውጠን እንፈወሳለን። ኢዚ በሆነ መንገድ ቼንጅ ጌት የማይመጣ ካልደከምክ ካልተሰቃየህ፣ ካልሰራህ እንዲሁ ለውጥ አይመጣም። ያን አስበን አንዳንድ ያለውን መንገራገጭ በዛ መንፈስ እንድታዩት። አብዛኛው ሀሳቦቻችሁ በጣም በጣም ጠቃሚዎች ናቸው። አንዳንዱ እየሰራንበት ያለን ጉዳይ ነው። ምሳሌ ቱሪዝም የተባለው በደንብ የተሰራበት ያለ ጉዳይ ነው። አንዳንዱ እየሰራን ያጎደልናቸው ጉዳዮች እንዳሉ ገብቶኛል። አንዳንዱ ደግሞ አቴንሽን ያተሰጣቸው ሴክተሮች ይኖራሉ። እነሱ ሁሉ ፈትሸን አቅም በፈቀደ መጠን መልስ እንሰጥበትና በሚቀጥለው ጊዜ ደግሞ